በጣም ደስ ብሎኛል። እንኳን ደህና መጣህ። ስም ነው ማስተር? አዎ፣ ሞጣ ስሜ አብነት ነው የሚባለው። ማስተር የሚባለው የስፖርት የማርሻል አርት አሰልጣኝ ነኝ። ስፖርተኛ ነኝ። በፊት ማርሻል አርት ታሰለጥን ነበር ወጣት በነበርኩ ሰዓት። አሁን ግን አረጃው፣ አረጃውን። እኔ እንዲያውም ማስተር የሚለው ስም ይመስለኝ ነበር። ማስተር የሚባል የሞጣ ልጅ ነበረ። አንድ ነርስ ነው አባቷ፣ አባቱ ንርስ ናቸው የሉም በሕይወት እና ማስተር ይባላል። እና አስታውሳለሁ ማስተር ሲባል ልጁንም በደንብ አላውቀውም፣ ግን ሃይስኩል እያለው ማስተር ሲሉ ሰማ ነበር። እና ማስተር የሚባል ስም ስላለ አብነት የአባት ስም ነበር ይመስልኝ። ስለዚህ ማስተር የተባልከው ይህንን ስልጠና ትሰጥ ነበር። ብዙ ጊዜ አሰለጠንክ? አምስት ዓመት አሰልጣኝ ነበርኩኝ። ሶስት ዓመት ሞተር ሳይክል ሰርከስ ትርኢት ሰርቻለሁ። አው፣ የዛሬ ሶስት ዓመት ቀርብ ያለው እሱ። ሰላም ሞጣዬ፣ እንደነ ሰላም። ከየት ነው? ከአዲስ አበባ፣ ከፊንፊን የት ላለ? እንደነ ሞጣዬ፣ ቀራ ቀራንዮ ለማለት ነው። ቀራንዮ ቀራንዮ። ያንቺ አማርኛ ሁለተኛ ቋንቋሽ ነው? አው ሁለተኛ ቋንቋዬ ነው። በትክክል አ ኢ ኦሮሞ ልጅ ነሽ? አይ ወለኔ፣ ወለኔ የሚባል ብሄረሰብ። ኦ ወለኔ፣ ሄ የጉራጌው ታጋይ ወለኔ። አይ የጉራጌ ታጋይ፣ የጉራጌ ፍታውራሪ እኮ ነው ወለኔ። አው እንደዛ። ሰላም ወለኔ፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እድሜ ለወያኔ በህገ መንግስት ጠቅላላ ብሔር ብሔረሰቦች አገር ለመሆን እየሰራችሁ ነው አይደል የወለኔ ብሄር ነው ያልሽኝ ወለኔ አገር ለመሆን ሳይሆን ሞጣዬ የማንነት ጥያቄ ነው ወለኔ የማንነት ምናችሁ ነው የሚከበር አሁን ወለኔዎች ጉራጌዎች አማራዎች ምንድን ነው የሚከበርላችሁ እስኪ የወለ ሞጣዬ የወለኔ ጥያቄ የማንነት ጥያቄ ነው እንጂ አገር ማንነት ማለት ወለኔ ምን ይሁን አሁን ለምሳሌ ሁሉም ብሔሮች ያው አማራ አማራ ኦሮሞ ኦሮሞ ተብሎ የለ ወለኔ ደግሞ ወለኔ ነኝ፣ ወለኔነቴ ይታወቅልኝ፣ የራሴ ባህል አለኝ፣ የራሴ ቋንቋ አለኝ፣ የራሴ ታሪክ አለኝ ነው። የወለኔ ልብሳችሁ ምን ይመስላል? ወለኔዎች ልብሳችሁ ምንድን ነው ልብሱ? ሸማላ? ሸማላችሁ ወለኔዎች? አለ አለ። ምን አይነት ነው ልብሳችሁ? ወለኔ ያው ፕሮፋይል ላይ ያለችውም የወለኔ ባህል ልብስን የለበሰችው አይታይም። ከንፈሯ የምታምር እንደው ቆንጆ ናት። ደግሞ ይቻ አንቺ ቆንጆ እራስሽ ነሽ። እህቴ ናት። እህቴ ወለኔ ማለት እነዚህ ናቸው። ቁጥራችሁ ስንት ይሆናል ኢትዮጵያ ውስጥ ወለኔዎች? አረ፣ ብዙ ናቸው። ሞጣዬ፣ በጣም ብዙ ናቸው። ግን ወለኔዎች ስንት ትሆናላችሁ? አረ ሞጣ ተው፣ ግን በጣም ብዙ ነው። እኔ ይሄን ያህል ነው ብዬ። ወለኔ ለወለኔ እታገላለሁ ብለሽ መጠሽ የወለኔ መብት ይከበር ያለ አንድ የመብት አስጠባቂ የህዝቡን ቁጥር ባህሉን ቋንቋውን ፊደሉን ካላንደሩን ጀግንነቱን ሀገር ሰሪነቱን ማረጋገጥ አለብሽ ወለኔዎች ስንት ናቸው ቁጥራችሁ እኔ የወል ሞጣይ ፖለቲካ ስለማላቅ ለምሳሌ ቁጥር ይህ ፖለቲካ አይደለም የወለኔ መብታችሁ ይከበር ዘንድ ሚዲያችን ላይ እንድንጮህላችሁ እንድንነግርላችሁ ወለኔ ቁጥሩ ስንት ነው እኔ ይሄን ያህል ነው ብዬ ቁጥሩን አላውቅም። ኧረ ተው ተው፣ በጣም ብዙ ናቸው። በጣም ግምት፣ እስኪ ግምት። እኔ ይሄን ያህል ነው ብዬ በግምት አላውቅም። ሞጣዬ አሏሽህም። ምክንያቱም አዋቂ ሰው ታዲ፣ ወለኔ አይደለሽ። ወለኔ ይባል የለም ማለት ነው። ኧረ አለ። ሞጣዬ ነው። በቁጥር የማይገለጽ ብሔር አንቀበለውም። እሺ ነው። አዲስ አበባ ነው አድገት። እንዴት ልንገር፣ ሞጣዬ ቁጥሩን አላውቀውም ነኝ ግን ሰዎችን ስንት ገብቶኛል። ሞጣዬ አንተማ የጨዋ ነህ። እናጠቃላችሁ እናጠቃላችሁ አማራው ናቸዋል አማራ አይደለንም። ወለኔ ነው። ቋንቋ ይኸው ቋንቋም አማርኛ ነው የምትናገሩ። ከዚህ በኋላ አሁን 120 ሚሊዮን ህዝብ እናንተን ቋንቋ ያጠናል ብለሽ ታስቢያለሽ? ይህ አማራ የሚባል ጠቅላላ ጭኖባችሁ ይልቅ ይወጡ ይሄን ሸማውን ቋንቋውን ካላንደሩን ሃይማኖቱን አማራ እኮ አደገኛ፣ ያዙ በሉ በቁ ይሆነ ነው። መልካችሁም እኛ ነን የሚመስል፣ አንቺ ደሞ ነን የምትመስል አፍንጫሽ ቀን ያ። በይ በይ ወለኔ ገብተሻል። ወለኔ ምን ማለት እንደሆነ ታውቂያለሽ? ያው ያንድ ብሄረሰብ ነው። ወለኔ ማለት ወይ ለእኔ ማለት ነው ምን ለእኔ ወየው ለኔ ማለት አማራዎች ናቸው። የዚያን ጊዜ ምኒልክ ጦርነት ከፈቱና በዚያ በሸዋ በኩል ሲያስፋፉ እንዲው ጋሎችን ቂጥቂጣቸውን እየመቱን ዳጨ የሚባሉ ኦሮሞች ጭምር በለው ይድን ጋላ ቂጥቂጡን እያልክ ጥጋበኛ ነው ጋላ ሁልጊዜ አሩ ሲያበሉ ከዚያ አማራዎች አዩ ተደብቀው ማን ነው ሲል በፈረስ እየሄዱ ፊታውራሪዎች አ ምኒልክ እየተዋጋ ነው። ይሄ ምኒልክ የሚባለው አማራዎች ናቸው እኮ ገበሬዎች ወይ ለኔ ወይ ለኔ አወይለኔ አወይለኔ የተገደለው ብለው ሲናገሩ አማራዎች እናንተ ወይለኔ ወለኔ ወለኔ ከዚህ በላይ ጥያቄ ያለሽ ወደ አማራ ሕዝብ አስገብተናል። ግባ ይሻላል አማራ አንቺ ደግሞ ጉራጌ ያልተሰማን ዞን ክልል አልሆንም። አንቺ ወለኔ ጉራጌ እኮ ራሱ እናንተን ቀበና፣ ወለኔ፣ ማረቆ ምናምን ሰብስቦ ሰባተኛ ምናምን ብሎ እኮ ክልል ሊሆን አልቻለም። ታግሎ ታግሎ እኮ አቁሟል። ወለኔ ብቻሽን አንድ ቀበሌ ህዝብ ምን ታደርጊያለሽ? ጉራጌ ወለኔ ብቻውን አገር ሊሆን አይችልም። ወላይታ አገር ሊሆን አይችልም። አማራ ብቻ አገር መሆን ግን ይችላል። አማራ ለምን መሰለህ፣ ወለኔ ያው ተውተው ወለኔ ማግባት ነው።